ለምሽት ተመልካቾች አንድ ሰዓት ሆኗል። ሁለተኛው ምዕራፍ ኢቲቪ 57 ተመልሷል። ርዕሰ ዜናውን ማስቀጠል የዘንድሮው ዘጠናኛ የአየር ኃይል የምስረታ በዓል በድምቀት እንደሚከበር የኢፌዴሪ አየር ኃይል ገለጸ። እኛ ኢትዮጵያውያን የጋራ ሀብቶቻችንን ለመንከባከብ የሚጎርዱንን ለማሳካት በጋራ ልንቆም ይገባል ሲሉ በቄለም ወለጋ ዞን የደንቢዶሎ ከተማ የሀገር ሽማግሌዎች ገለጹ። ከውጭ በኢራቅ የፓርላማ ምርጫ መካሄድ መጀመሩን የሀገሪቱ የምርጫ ኮሚሽን ገለጸ። መቅደላዊ ደረጀ ነኝ። አብሯችሁ ቆዩ። ኢትዮ መልህቅ በብሔራዊ ጥቅም፣ በህብረ ብሔራዊ አንድነትና ገዥ ትርክት፣ በሀገሪቱ ሁለንተናዊ እድገት፣ በብልጽግናና ከፍታ የሀገሪቱን የማንሰራራት ዘመን፣ በባህር በር ጉዳይ፣ በወቅታዊና ሀገራዊ ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ ሮብና አርብ ከምሽቱ ሶስት ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ ዶት ስትሪም የማኅበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልህቅ በቅርብ ቀን ይጠብቁን። ወደ ቀዳሚ ዜናችን አልፈናል። የዘንድሮ ዘጠናኛ የአየር ኃይል የምስረታ በዓል በዓለም አቀፍ ደረጃ ከፍ ብሎ በድምቀት ይከበራል ሲሉ የአየር ኃይል ዋና አዛዥ ሌተናል ጄነራል ይልማ መርዳሳ ተናገሩ። የምስረታ በዓሉ ምክንያት በማድረግም በቢሾፍቱ ከተማ የአስር ኪሎ ሜትር የጎዳና ሩጫ ይካሄዳል ተብሏል። አባዲ ወይ ነይ የኢፌዴሪ አየር ኃይል ላለፉት ዘጠና ዓመታት መስዋዕትነት በመክፈል የኢትዮጵያን ሉዓላዊነትና አንድነት አስጠብቋል። አየር ኃይሉ በዘመናት ሂደት ውስጥ ራሱን እያዘመነ የኢትዮጵያን ሰማይ ማስከበሩን ቀጥሏል። የኢፌዴሪ አየር ኃይል ዋና አዛዥ ሌቴናር ጀኔራል ይልማ መርዳሳ አየር ኃይሉ ኢትዮጵያን እየጠበቀ የሚገኝ ትልቅ ተቋም መሆኑን ተናግረዋል። ኢትዮጵያ አየር ኃይል ኢትዮጵያ ከገነባቻቸው ስመ ገናና ረዥም ዕድሜ ካሉ ተቋማት አንዱ ነው ይሄ ይሄን ሁሉ የተጓዘበት ዘመን የሀገሪቷን ሉዓላዊነት የሀገሪቷን አንድነት በደም በአጥንት ከፍሎ ኢትዮጵያን ስጠብቃት የነበረ ትልቅ ተቋም ነው። እንደዛ ተጉዞ በተለያየው ውጣውረዶች አልፎ ዛሬ ዘጠነኛ ዓመት ዘጠኝ ዜሮ ዓመት ላይ ደርሷል። በጣም እንደዚህ አይነት ተቋም ለማግኘት እዚህ ማገልገል ራሱ በጣም ጥቂት ሰዎች የሚያገኙት እድል ነው ያገኘነው። እና ይሄ ተቋም መከበር አለበት፣ መወደስ አለበት። ለሕዝቡ ማወቅ አለበት፣ አካባቢያችን ማወቅ አለባቸው። ምን ያክል ልምድ ምን ያክል የውጊያ ልምድ ምን ያክል የስልጠና ልምድ ምን ያክል የጥገና ልምድ እንዳለው መታወቅ አለበት እና ዋናው መነሻ የምናረገው እሱ ነው። ታዲያ የኢፌዴሪ አየር ኃይል የዘጠናኛ ዓመት የምስረታ በዓሉን በተለያዩ ሁነቶች በድምቀት እንደሚያከብር አስታውቋል። ከበዓሉ ሁነቶች አንዱ የሆነው በቢሾፍቱ ከተማ ዓለም አቀፍ የአስር ኪሎ ሜትር የጎዳና ሩጫ እንደሚካሄድ ተጠቅሰዋል። የዘንድሮ ግን በጣም ከፍ ያለ በዓለም አቀፍ ደረጃ ከፍ ያለ ድባብ ያለው በዓል እናከብራለን ብለን እቅድ ይዘን ስንንቀሳቀስ ከጀመርን አንድ ዓመት አልፏል። ይሄኛው የመጀመሪያ ነው፣ ለበዓሉ የመጀመሪያው በዓሉን የምናስጀምርበት የአስር ኪሎ ሜትር የጎዳና ላይ ሩጫ ይካሄዳል። ይሄ ዘንድሮ ብቻ ተሮጦ የሚቆም አይደለም። ብሾፍቱ ከተማ የአየር ኃይል ማዕከል ሄድኳርተር ማዕከል በመሆኗ ከአየር ኃይል መጠቀም አለባት። ይሄን እናስበን በየአመቱ ኅዳር ሀያ ላይ የአስር ኪሎ ሜትር ሩጫ ይደረጋል። ዘንድሮ የመጀመሪያ ነው የሚሆነው። የቢሾፍቱ ከተማ ከንቲባ አለማየሁ አሰፋ የሩጫ ውድድሩ የከተማዋን የቱሪዝምና የመሠረተ ልማት እንቅስቃሴን የሚያጠናክር መሆኑን ጠቅሰዋል። በዓሉ በድምቀት እንዲከበርም በቂ ዝግጅት መደረጉን ተናግረዋል። በዙሪያችን ያሉ ከተሞች፣ በዙሪያችን ያሉ ወረዳዎች፣ በእኛ አካባቢ ያለውም ዞኖች በተደራጀ እና በተቀናጀ መልኩ ዝግጅታችንን የጨረስን ስለሆነ ያው እንግዲህ ከዛሬ ጀምሮ ያው ቅድም በተነገረው መልኩ ወደምንገባበት የምስረታ በዓል። በየጊዜው የሚካሄዱ ኢቨንቶችን ከህብረተሰባችን ጋራ ከአየር ኃይላችን ጋራ እንደገና ደግሞ ከሌሎች ደጋፊ ወይም ደግሞ አጋር ወይም ደግሞ ባለቤትም የሆኑ የአትሌቲክስ አመራሮች ጋር በመሆን የተሳካ በዓል ለማድረግ የምንሰራ መሆኑን ለመግለጽ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስህን በውድድሩ ከ25 ሺህ በላይ ተወዳዳሪዎች እንደሚሳተፉ ተናግረዋል። ሽልማቱ ሪከርድ በሚያስብል ደረጃ አንደኛ ለሚወጣ አትሌት ወደ አምስት መቶ ሺህ ብር ተዘጋጅቷል። እዚህ ውድድር ላይ ይሳተፋል ተብሎ የሚታሰበው ከ ሀያ አምስት ሺህ ሰው በላይ ነው። ለክለቦች፣ ለክልሎች እኛም በእኛ በኩል ጥሪ እናደርጋለን። ለኤሊት አትሌቶች እነሱ ይሳተፋሉ፣ ከውጭ ይመጣሉ። ከዛ ባለፈ ደግሞ እዚ አካባቢ ያለው ማህበረሰብ ና አዲስ አበባም ማንኛውም ቲሸርቱን በቅርብ እንዲያገኙ ተደርጎ እንዲሳተፉ ይደረጋልና፣ ይሄ እዚህ ያማረ ቦታ ላይ መሮጥ ራሱ እጅግ በጣም ልዩ እርካታ የሚሰጥ ነውና ና እንግዲህ ይህም አንዱ ትልቁ የሚያስብለው ውድድር ነው። የአየር ኃይሉ የዘጠናኛ ዓመት የምስረታ በዓልን ምክንያት በማድረግ የስፖርት ፌስቲቫል የተጀመረ ሲሆን ለሁለት ሳምንት በተለያዩ ሁነቶች በድምቀት እንደሚካሄድ ተጠቅሰዋል። የኢትዮጵያን ብሔራዊ ጥቅም ያለምንም የፖለቲካ ልዩነት ማስከበር እንደሚገባ ተፎካካሪ የፖለቲካ ፓርቲዎች ተናገሩ። ብሔራዊ ጥቅም ለአንድ ፓርቲ የሚተጉዳይ አለመሆኑንም ፓርቲዎቹ ገልጸዋል። ሳዳት መሐመድ ሳኒ ከፓርቲዎቹ አመራሮች ጋር ቆይታ አድርጓል። የአንድ ሀገር ብሔራዊ ጥቅም ሲበየን ሶስት ጉዳዮች ላይ ይመሰረታል። የግዛት ህልውና፣ የዜጎች ደህንነትና እንዲሁም ባህላዊ ትውፊቶች ላይ የተመሰረተ መሆን እንዳለበት ምሁራን ያብራራሉ። አሜሪካዊ ፖለቲካል ሳይንቲስት ሳሙኤል ሃንቲንግተን ዘ ኢሮዥን ኦፍ አሜሪካን ናሽናል ኢንተረስት በሚለው ጽሑፉ ብሔራዊ ጥቅምን ሲያብራራ ብሔራዊ ጥቅም የአንድ አገር ዜጎች ወይም ደግሞ ሕዝቦች የአብዛኛው ፍላጎት ነው። ይህም ፍላጎት ለማስፈጸም ሕዝቦች ሀብታቸውንም ሕይወታቸውንም ይገብሩለታል። በወራ ሐምሌ 2017 ዓ.ም ኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በሀገሪቱ የሰላም ሁኔታ እንዲሁም ብሔራዊ ጥቅምን የሚያረጋግጥ ሁኔታዎች ላይ በጋራ ለመስራት መስማማታቸው ይታወሳል። ይህም ስምምነት የተፈረመው የፖለቲካ ፓርቲዎቹ ልዩነታቸው እንደተጠበቀ ሆኖ ነው። አሁን ላይ ስምምነቱ የሚጠናከርበት በተለይ ብሔራዊ ጥቅምን ከማረጋገጥ አንጻር በቅርበት መስራት ያለባቸው ጊዜ አሁን ነው ብለዋል ፓርቲዎቹ። ብሔራዊ ጥቅም ላይ መስራት ለመላው ኢትዮጵያ ሕዝብ መስራት መሆኑን መገንዘብ ይኖርብናል ነው ያሉት። በብዙ ጉዳዮች ልንለያይ እንችላለን፣ በሀገራዊ ጉዳይ ላይ ግን ምንም አይነት መለያየት ሊኖር አይገባም። ምንድናቸው ጥቅሞቻችን? ብሔራዊ ጥቅሞቻችን ከዚህ ጥቅሞቻችን ለሕዝባችን እንዴት ነው የምናገለግለው፣ እንዴት ነው ሕዝባችንን የምንጠቅመው የሚለውን በደንብ ለይተን ማወቅ አለብን። የብሔራዊ ጥቅም ለአንድ ሀገር ለሉዓላዊነት የሚያስከብር ኢኮኖሚ ልማትን የሚያመጣ ካለንበት ዝቅተኛ ኢኮኖሚ ሌብል ወደ መካከለኛ ገቢ ወዳላቸው አገር ለምናደርገው እንቅስቃሴ እጅግ በጣም የሚጠቅም ነው። ተፎካካሪ ፓርቲዎች ብሔራዊ ጥቅምን በማኒፌስቶቸው ውስጥ ከማካተት ባለፈ ደጋፊዎቻቸው ግንዛቤ እንዲያዳብሩ እንዲሁም ለስኬታማነቱ ዘውትር እንዲተጉ ማድረግ የዜግነት ኃላፊነታቸው መሆኑን ማሳወቅ ይኖርባቸዋል። ምክንያቱም የብሔራዊ ጥቅም ጉዳይ ሁሉንም ዜጋ ያገባዋል እና አብዛኛው ኢትዮጵያውያን አብዛኛው ለኢትዮጵያ አንድነትና ለኢትዮጵያ ሰላም፣ ለኢትዮጵያ እድገት የሚመኝ በሙሉ የሀገራችን ብሔራዊ ጥቅም እንዳይነካ ሁሉም የበኩሉን ጥረት ማድረግ አለበት። ሪጋርድለስ ኦፍ ፖለቲካል ዲፍረንስ ፖለቲካ ፓርቲዎች በሀገራዊ ጥቅም ላይ በብሔራዊ ጥቅም ላይ መተባበር መተጋገዝ አለባቸው ብለን እናስባለን። የሀገራችንን ጥቅም መብት ለማስጠበቅ ለማስከበር፣ ዓለም አቀፍ ግንኙነታችንን፣ ዲፕሎማሲያችን ለማጠናከር ጤናማ እንዲሆን ከማድረግ አኳያ በፖሊሲዎቻችን ላይ ያስቀመጥናቸው ነገሮችን ለአባሎቻችን በማሳወቅና አጀንዳ አድርጎ ከመሄድ አኳያ ምን ያህል ነው እየሰራንበት ያለ ነው። ምክንያቱም እኔ ዛሬ እየመራ ላለው ፓርቲ ምተው አይደለም ነገር፣ እኔ እጩ መንግስት ነኝ ብዬ ነው ራሴን እንደ ፓርቲ አስቀምጬ እየተንቀሳቀስኩ ያለው ፓርቲ ሲሉ፣ አሁን ላይ መንግስት ከሚያነሳው የኢትዮጵያ ብሔራዊ ጥቅም መካከል ሀገሪቱ ከዓመታት በፊት ያጣችው የባህር በር ጉዳይ አንዱ ነው። ይሄ ጥያቄ አሁን ላይ መነሳቱ ተገቢና እስካሁን መዘግየቱም ሀገሪቱን ዋጋ እንዳስከፍላት ተፎካካሪ ፓርቲዎቹ ይገልጻሉ። እኔ አሁን መነሳቱ በዚህ ሰዓት የውይይት አጀንዳ ሆኖ መነሳቱ እንደውም ዘግይተናል ቁጭት በቃ ቁጭት ሊያድርብን ይገባል። ማንሳት ላይ እኮ ነው ያለ ነው። ገና እያነሳ ነው ያለ ነው። እዚሁ ነው ያለው። እኛ ቀደም ብለን አንስተን እስከ ታች ድረስ መውረድ ነበረበት። በቅርብ ጊዜ 30 ዓመታት ውስጥ ነው እንግዲህ ባህር በር እያጣ ነው። እንደ ኢትዮጵያ ላለ ትልቅ ሀገር በአፍሪካ ሁለተኛ የህዝብ ብዛት ያላት ሀገር ወደ 131 ሚሊዮን ህዝብ ይደርሳል። በወልድ ባንክ ኤስቲሜሽን ህዝብ ቁጥራችን ሶ ብዙ ኤክስፖርት እንደምታረጋገር ብዙ ኢምፖርት የምታረጋገር ነች። በልኳ የባህር በር ሊኖራት ይገባል። ከሞራልም እንዲሁም ከሕግም አንጻር አግባብ ባልሆነ ሁኔታ የባህር በሯን ያጣችው ኢትዮጵያ የባህር በር ጥያቄ ጉዳይ ማንሳት ከዓመታት በፊት ጦረኛ የሚያስብል ስያሜ ያሰጠ ነበረ። ይህ ሁኔታ ከኢዲሞክራሲያዊነቱ ባሻገር ሀገሪቱ ለረጅም ጊዜ ማግኘት የነበረባትን ኢኮኖሚያዊ ጥቅምና ዲፕሎማሲያዊ አቅም እንዳሳጣት ተፎካካሪ ፓርቲዎቹ ይገልጻሉ። ኖ መነሳት የለበትም መወያየት የለበትም መነጋገር የለብንም ብሎ ከድኖ ማስቀመጥ የዋህነት ነው፣ ሞኝነት ነው፣ ቂልነት ነው ብዬ ነው፣ አላዋቂነት ነው ብዬ ነው የምወስደው። ተፎካካሪ ፓርቲዎች የኢትዮጵያ ብሔራዊ ጥቅም ለማረጋገጥ ከሚሰራ ማንኛውም አካል ጋር ተባብረው እንደሚሰሩ ይህም የግቦቻቸው ማዕከል መሆኑን ገልጸዋል። እኛ ኢትዮጵያውያን የጋራ ሀብቶቻችንን በመንከባከብ የሚጎርብንን ለማሳካት በጋራ ልንቆም ይገባል ሲሉ በቄለም ወለጋ ዞን የደምቢዶሎ ከተማ የሀገር ሽማግሌዎች ገልጸዋል። ለብሔራዊ ጥቅም መጠበቅ ሁሉም ኢትዮጵያዊ ያለ ልዩነት በአንድነት ሊቆም እንደሚገባም ተናግረዋል። ጌታቸው ባልቻ። የበርካታ ብሔር ብሔረሰቦችና የብዝሃ እምነት ተከታዮች መኖሪያ የሆነችው ኢትዮጵያ ህዝቦቿ በመከባበርና በመዋደድ የሚኖሩባት መሆኑን በቄለም ወለጋ ዞን የደንቢዶሎ ከተማ የሀገር ሽማግሌዎች ገልጸዋል። እነዚህ ህዝቦቿም የሀገሪቱ ሉዓላዊነት ተጠብቆ እንዲቆይ ማድረጋቸውንም ተናግረዋል። ይህም ኢትዮጵያ በሁሉም ህዝቦች ተሳትፎ የተገነባችና አንድነቷ የተጠበቀ እንዳደረጋት ነው የሀገር ሽማግሌዎቹ የገለጹት። አሁን ላይም ቢሆን እኛ ኢትዮጵያውያን ያለንን በመንከባከብ የጎደለንን ለማሟላት በጋራ መቆም አለብን ሲሉም ነው የሀገር ሽማግሌዎቹ የተናገሩት ሮ አማከነዲ ቶኮዮታ ወልጃር ሁላን ገላነ አመኑ ካፍነ ኩን ኑ ዴቢያ አንድ ከሆንና በጋራ ከቆም የባርበር ጥያቄያችንን መመለስ እንችላለን። ለዚህ ደግሞ ሁሉም ኢትዮጵያዊ ለሀገሩ ጥቅም በአንድነት መቆም ይኖርበታል። እኛም በገንዘብም ሆነ በጉልበት አስፈላጊውን ድጋፍ እናደርጋለን። ረኮወሊን ቀምኑ ሬቴኝ መሪያኔ መሪ መረባዳን ፍረቹ ከንደንዴዩ የጋራ ችግሮቻችንን እንኳን ለመፍታት የምንችለው ልዩነቶቻችንን በማስፋት ሳይሆን ቁጭ ብለን በመነጋገር ነው። በመከፋፈል ከችግሮቻችን ልንወጣ አንችልም። እድገት ሊመጣ የሚችለው ልዩነቶቻችንን በውይይት በመፍታትና አንድ በሚያደርጉን ጉዳዮች ላይ በጋራ ስንቆም ነው። ይሮ ከቢን ዩ ገርገሩማ እያዳ ይላችሁ ደንዳ መቼም ቢሆን የሐሳብ ልዩነት ይኖራል። ሀገራችን ኢትዮጵያ የተለያዩ ብሔር ብሔረሰቦችና እምነቶች ተቻችለውና ተከባብረው የሚኖሩባት ሀገር ነች። የሚያስተሳስሩን የሚያጋምዱን ታሪኮች አሉን። እነዚህን በማጠናከር ሀገራችንን የበለጠ ለማሳደግ ደግሞ በጋራ መቆም አለብን። የሀገሪቱ ሕዝቦች ትላንት በጋራ ቆመው ቅኝ ገዢ ወራሪዎችን በጀግንነት እንዳሸነፉ የገለጹት እኚሁ የሀገር ሽማግሌዎች የአሁኑ ትውልድ በደምና አጥንት የቆመችውን ውድ ሀገር መጠበቅና የበለጠ ማሳደግ እንዳለበትም መክረዋል። ፋኬኛ ፊ ሴና አድዋ ከናሬሴ አባያ ጠጀላ ሂዳ አባያቲ ለምሳሌ የህዳሴ ግድብ መገንባት የአድዋን ታሪክ ዳግም አድሶታል። የህዳሴ ግድብ የተጠናቀቀው ሁሉም ኢትዮጵያዊ እጅ ለእጅ ተያይዞ በአንድነት በመቆሙ ነው። ይህ በመሆኑ ደግሞ ጠላቶቻችን ተስፋ እንዲቆርጡ ማድረግ ችለናል። በቀጣይም ይህንን አንድነታችንን የበለጠ ማጠናከር ይገባናል። ቤቲ ከንጫሉ ወርኬ ከንጫሉ ቀቤኛ ከሜን ከንጫሉ ጎቱማ ኬኛን ሲዳተን ከወርቅ ከብርና ከሌሎች የከበሩ ነገሮች ሁሉ የሚበልጠው ጀግንነት በጋራ ያለን መሆኑ ኢትዮጵያን በዓለም አቀፍ ደረጃ ታዋቂ አድርጓታል። ከልዩነት ይልቅ ደግሞ አንድነትን የሚያጠናክረን የጠነከረችና አንድነቷ የጸና ሀገር ለቀጣይ ትውልድ ማስረከብ አለብን። ሁሉም ኢትዮጵያዊ ልዩነቱን በውይይት በመፍታት በሀገር ጥቅም ላይ ሕብረቱን ማጠናከር አለበትም ብለዋል። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። ኢትዮጵያ ሰላሳ ሁለተኛውን የዓለም የአየር ንብረት ለውጥ ጉባኤ እንድታስተናግድ ከአፍሪካ ሀገራት ሙሉ ድጋፍ አግኝታለች። በብራዚል ቤሌም እየተካሄደ በሚገኘው ሰላሳኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ መደበኛ ጉባኤውን ማካሄድ ጀምሯል። አስቀድሞ በመሪዎች ስብሰባ በጀመረው ጉባኤ ላይ ኢትዮጵያ ሰላሳ ሁለተኛውን የአየር ንብረት ለውጥ ጉባኤን በአዲስ አበባ ለማዘጋጀት ፍላጎቱም ዝግጁነቱም እንዳላት መግለጿ ይታወሳል። አስቀድሞ በርካታ የጎንዮሽ ውይይቶችን ሲያካሄድ ቆይቶ ቴክኒካዊ ድርድርና ውይይቶችን በሚያስተናግደውና ትላንት በጀመረው ጉባኤ ላይ የኢትዮጵያን ጥያቄ የአፍሪካ ሀገራት በጋራ የተስማሙበት መሆናቸውን ይፋ አድርገዋል። የወቅቱ አፍሪካ ተደራዳሪዎች ቡድን ሊቀመንበር በሆነችው ታንዜኒያ በኩልም የኢትዮጵያ ጥያቄ ተቀባይነት ማግኘቱ ተገልጿል። ይህንኑ አስመልክቶ በጉባኤው ንግግር ያደረጉት በብራዚል ባለሙሉ ስልጣን አምባሳደር ሉልሰገድ ታደሰ ኢትዮጵያ ጉባኤውን ለማስተናገድ ያቀረበችውን ጥያቄ አፍሪካውያን በመደገፋቸው ኢትዮጵያ ትልቅ አክብሮት አላት፣ እንደምታሳካው መተማመናቸውም አስደሳች ነው፣ ለዚህም ኢትዮጵያ ታመሰግናለች ብሏል። አምባሳደር ሉልሰገድ ታደሰ ኢትዮጵያ አሁንም የአየር ንብረት ለውጥን የመቋቋም ተግባራዊ እርምጃዎችን አጠናክራ እንደምትቀጥል አረጋግጠዋል። ጉባኤውን ለማስተናገድ ኢትዮጵያ ያቀረበችው ጥያቄ በቀጣይ ሂደቶች ተቀባይነት ያገኛል ተብሎ ይጠበቃል ሲል የዘገበው ሪፖርተራችን ሀብታሙ ተክለስላሴ ነው። ከውጭ በኢራቅ የፓርላማ ምርጫ መካሄድ መጀመሩን የሀገሪቱ የምርጫ ኮሚሽን ገልጿል። በምርጫው ከሰባት ሺህ በላይ የሚሆኑ እጩ ተወዳዳሪዎች የቀረቡ ሲሆን ለ329 የፓርላማ መቀመጫ ይወዳደሩ ይወዳደራሉ ተብሏል። በሀገሪቱ የምርጫ ሕግ መሰረት 25 በመቶ የሚሆነው መቀመጫ ለሴት ተወዳዳሪዎች የሚሰጥ መሆኑም ተመላክቷል። በምርጫው ከ21 ሚሊዮን ኢራቃውያን የምርጫ ካርድ አውጥተው ድምጻቸውን እየሰጡ ሲሆን ከ4500 በላይ የሚሆኑ የምርጫ ጣቢያዎችም ድምጽ እየተሰጠባቸው ይገኛል። ምርጫው ከዚህ ቀደም ጥርጣሬና ውዥንብር ሲፈጥር የነበረውን የፍትሐዊ የምርጫ ሂደት ለማስቀረት በከፍተኛ ጥንቃቄ እንደሚካሄድ ነው የተገለጸው። የመጀመሪያው የምርጫ ውጤትም በ24 ሰዓታት ውስጥ ይገለጻል ተብሎ ይጠበቃል ሲል የዘገበው አልጀዚራ ነው። ተመልካቾቹ አሁን ደግሞ ለኢቲቪ 57 ወደተዘጋጁ የቢዝነስ መረጃዎችን አልፋለን። ብሩክታይት